ሊበር ከህመም የተማርኩት በጣም መቼም ማግባት እንደሌለብ ተሰብረት ነው። ስብራትም ብልቃቱም አንድ ላይ አጋጣሚ የሆነ ስ ቀላል የሚመስል ከባድ ጉዳት ነው። ህመምህ ምን ተማርክ? አሁን ሳታገባም አላገባም ነበር። ከህመምህ የተማርኩት በጣም መቼም ማግባት እንደሌለብህ ስብራትም ውልቃትም አንድ ላይ አጋጣሚ ሆኖ ቀላል የሚመስል ከባድ ጉዳት ነው። ከባድ ያደረግኩት የራሴ ነው። ሚስት ቢኖርህ ስታስወታኝ፣ ምን በወጣት ለምን ታስተምኛለች? ጥቅስ አያስፈልግም። መኪና ተጋጅተን አር አደለም። ቢስሚላ፣ ለምን እዚህ ስምንት መቶ ሰው ውስጥ ስምንት መቷችሁ ውስጥ ኮንተንት ክሬተር መሆን የሚፈልግ ከኔ ጋር መስራት የሚፈልግ ሴት ቀላ ያለች ቢሆን አሪፍ ነው። መልኳ ጥሩ የሆነ ለካሜራ አሪፍ የሆነች ካላችሁ ኢንቦክስ አድርጉልኝ። ቪዲዮ እንሰራለን። ወደ ቦሌ አካባቢውንም ነው መሆኑ እንሰራለን፣ ትሄዳላችሁ እንሰራለን ይሄዳል። አክቲንግ ባትችሉ ችግር የለም። መልካችሁ ግን ጥሩ ይሆን እሺ። በተቻላቸው አቅም ሁሉም ሰው ለራሱ ጥሩ የሆነ ፊት ነው ያለው፣ ግን ለስክሪን አሪፍ ፊት ጉብሎች ምንም ምርስ የለውም። አሁን መጨረሻ ላይ ሁለት ቪዲዮ ለቅቅ ያለው እንደሱ አይነት ኮንተንቶች ናቸው። የድራማ ኮንተንቶች ናቸው። እዚህ ላይ ይጻፋሉ። ጀስት የድራማ ኮንተንት ተሰራለ። ሶ ላይቭ ላይም ብዙ አንኖርም እኔ እዚህ ላይ አይደለም ኢንቦክስ የምታደርጉልኝ ይኸውላችሁ ቲክቶክ ላይ በጣም ብዙ ሰው ኢንቦክስ ያደርጋለች ኢንስታግራም ላይ ኢሳም ሚል ከመቶ ሺ ፎሎወር በላይ ያለው አለ ፎሎ አርጉኝና ላኩልኝ እንዳዩ ቴክስቱን ፎሎ አርጋችሁ ላኩልኝ እኔ እሰራለሁ ከዛ ትንሽ ደቂቃ ነው አክቲንግ አያሳስብም አክቲንግ ስ ኖርማል እንፈራለን ምትሉ ችግር የለም ለአንድ ቀን ወደ እንኳን ደህና መጣች ከማን ጋር መጣ ታንክ ዩ ሶ ማች ራስን ፈልግ ያለበት ወደ ራስን ፈልግ ያለበት ወደ ስለ ቪው አይደለም እኔ ቪው አይደለም፣ እንደ ሀገር ሙድ እንዲያዝበት አይደለም። ከብታባርት 26 ነሰት ሰሰደ ይጨምራል ይጨመራል። ምን ሆናችሁ ተለያያችሁ? እኔ ከማንም ጋር አልተለያየሁም፣ ጸብ የለኝም። ባውንደሪ ግን በቃ አሁን ከተለያዩ ሰዎች ጋር ልታዩ ትችላላችሁ እንደ ስራ እሺ? ጋይስ በተለያዩ ሆነ ሰርክል ስላበጀን ማለት ነው፣ እኛ ከሰርክሉ አንወጣም። እኔ ከዛ ሰርክል መውጣት እፈልጋለሁ፣ በደንብ መስራት እፈልጋለሁ። ሰው መጠበቅ አልፈልግም ለመስራት እና እንደፈለግኩኝ ሰርቼ ፌል አድርጌ ከፈለገ በዘወኔ፣ ከዚሁ ጋር ብዙም ጉዳይ የለብኝ። የምፈልገው ለስራ እንጂ፣ እኔን ማን ማን ፈልገሽ ነው? እናንተ እኮ ተከፋይ እንድትሆኑ እኮ ነው። ከኔ ጋር ትሰራላችሁ፣ ከዛ በኋላ በራሳችሁ መስራት ጀምራላችሁ፣ ከዛ በኋላ ወደ ገንዘብ ትቀይሩታላችሁ። እሱ ነው ቁም ነገር እንጂ እኔ ልከፍልሽ አይደለም

ትናሽ ቀብት ችግር አለ። ቢሰሩ ከአንተ ጋር እና ዋይድ በፍቅርም ቢሆን ስድብ አንዳንድ ሰው አለ ብሎክም እንዳታረገው ማለት ነው በፍቅር በፍቅር ኢንስታግራም ላይ

ከዛ በኋላ ተሽሎኛል አልሐምዱሊላ። ያሳለፍኩትና ያጋራችሁ እዛ ውስጥ ደግሞ ጽፍ ያለው ከታች ጽሁፍ እሱን አንብቡ እና ደግሞ ቀኝና ግራ ላላችሁት ሰዎች ቀኝና ግራ እግር ላላችሁት ሰዎች እንትን ነው ካሜራ ሮቴት ያደርጋል ወደፊት የሰልፊ ሲቀረጽ ቀኝ ግራ ነው የሚሆነው፣ ግራ ቀኝ ነው የሚሆነው። ወደኋላ ሲቀርዝ በትክክል በተፈጥሮ ነው። የኔ እግር የተሰበረው ቀኝ ነው፣ ግራ አይደለም። ካሜራ ቦታ ነገር የሆነ ቦታ አለ። አይ ቲንክ አልቆረብኩም። ሌሎችን ቆርጃቸው። ደግሞ ካሜራማን የመቅረጽ ግዴታ እንጂ የመርዳት ግዴታ የለም። እሺ እና አንዳንድ አራዳ ኮመንታ ያለው የጨሳችሁ የሚመስላችሁ ሰዎች ልክ አደላችሁ። ሮቴ ስለሚያደርግ ነው። የቀኝ እጄ ነው፣ ለእናንተ ግራው ነው የሚታየው። ይሄ ግራ እጄ ነው፣ ሰዓት የሚደረግበት ቀኝ ሆኖ ሊታያችሁ ይችላል። ተመስግን፣ አው አልሐምዱላ እና አዲስ ኮንተንት እዬ ስለመጣው ለምን እንደጠፋው ለምን ልነግራችሁ ያህል እንጂ ሌላ ታሪክ የለውም። እሺ ከማንም እርዳታ ፈልጌ አይደለም ኢንቦክስ ላይ ቴንኪው። ምንድን ነው እንርዳ ላላችሁ መተን እናገዝ ነው አላላችሁ። ያለፈ ነው፣ አሁን አይደለም። አሁን ትንሽ ነው ፔን ያለው በቃ ይሄ ቦታው ላይ ነው። እስኪ ደርቅ ምናምን ነው እንጂ እንትን ነው ፔን የለውም። ጠፍተሃል በሰላም ነው፣ አረ በዚህ ሰምቶ ሁለት ቪዲዮ ለቀ ያለው አለ። ዶለም ጠፍቼ ቀራለሁ ሀቢቢ አንተን አላጠፋህም። እንዴት ጋር ነው

አለይኩም አስላም። አብሽር ግን ትልቅ ድምፅህ ጠቅመው ወደ አላህ ተመለስ። እኛ ማለት ወደ አላህ የምንመለሰው ቤተክርስቲያን ስሳ አይታችሁ ኛል ነው ምን ሳደርግ አይታችሁ ወደ አላህ የምንመልሰው ጅ አንዳንድ ሰው ነገር ደግሞ ነው። ቲክቶከር ላይ ቲክቶከር ስንሆኑ ኦር ላይፍ ስንቀመጥ ኦር ቪዲዮ ላይ ስታይ ሃይማኖታችን የሚረሳ ነው የሚመስላችሁ። ሲ ኒዌይስ ነው ነው እና ይሄ እኔ የምሰራው አሁን እንዴት መሰላችሁ፣ እንደዚህ አይዳ ይጻፍና ይሄ ዲያሎጎች ምናምን የሰው ልጅ ላይ ሊያጋጥም የሚችል ነገር ሪያሊቲ ላይ የተመርኮዘ ድራሞች ምናምን ነው የምሰራው ያንዳንዱን ነገር ከኢክራም ጋር አታገናኙ። በአካል የተለያዩ ታሪኮችን ነው እየጻፍን ያለ ነው። ያገኛችሁትን ነገር ወስዳችሁ ከሰው ጋር አታጣብቁ። ቅኔው ገብቶና ነገር አትብሉ። አንተ ምንድን ነው ደግሞ? ጭራሽ ስንት ነገር በቻልኩኝ ሰራተኛዋን ታስረግዛታለ እንዴ? ታውቂያለሽ? ሰራተኛዋን ብዙ ብር ነው ምን ከፍላት። እና ታዲያ ምን ያገናኘዋል? እኔ እኮ ሰራተኛ ያስገባሁት አንቺን እንድታግዝሽ ነው። ስለዛ ዘጠኝ ወር አንቺ ከምትሸከሚ እሷ ትሸከምልሽ ብዬ ነው። ክፋት አስበው እኮ አይደለም። አዎ ነው እንዴ? ወይኔ፣ አረ ወይኔ፣ ልጅ እየባሰበት እኮ ነው። ለቤተሰብ ልደውል። ብቻዬንማ ምንድን ነው የማደርገው? ይሳ ምን ጋር ስልክን ክፈትልኝ። ፓስወርዱን ንገረኝ በእናትህ ልደውል ለሰው። በራስህ ስልክ አትደውይም እንዴ? የኔ ቻርጅ ዘግቶል። ይሳ ፓስወርዱን ንገረኝ። እሺ ልደውል ለሰው። ደህና ነኝ እኮ እንደምን አሉ፣ ምናምን ነው። ደህና ነኝ፣ ደህና ነኝ። ፓስወርድ ደህና ነኝ። አረ እንዴ፣ አታይኝም እ ደህና ነኝ። ኢሳም ግን ያንን ሆቴል አየኸው? አንዱ አረብ እኮ ነው በጣም ይወዳት ሚስቱ ስትሞትበት በሶማይ ከፈተላት። አይበለው እና ግን እኔ ብሞት እንደዚህ ትከፍትልኛለህ? አንቺ ብቻ ሙችልኝ እንጂ ማልከፍትልሽ ነገር የለም ማልከፍትልሽ። መኪናውን ፍጥረቱን አየኸው? አሁን ወደ አንተ ቢመጣስ? ዞር እላለዋ ዞር ስትል ቢመጣብስ? ቦታ እቀይራለሁ። ቦታ ስቀይር ቢመጣስ? እንዲገጃኝ። ይፈልገሽ ነው። ለምን አትደውይለትም? ስልኩ አለክ። በቃ ከዚህ በኋላ ኳስሜት ምናምን ታቆማላ። እሺ፣ ከጓደኞች ጋር ማምሸት ታቆማላ። አረ ሌላ የምታቆመው ነገር ካለ ነገሬ። አንቺ ማግባት አላቆምም እንዴ። አገብራት ንላና እኩዬ ግን ለምንድን ነው ማታ ገቢ ቆመሽ ቀረሽ? እኮ እባክህ፣ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻርሹ ግን ም ምኑ የሁሉንም። አንተ ግን በቃ ሁሌ ስልክ ላይ ነህ፣ ለኔ ጊዜ የለህም። ስልኬ እኮ ስማርት ናት። አትጨቃጨቅ፣ አትነዛንዝ፣ ጋብዘኛ አትል ግን። ይኸው ስለ ወደፊት ሚስት ማወቅ አትፈልግ? እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይሄው ሜሴጅ ላከች።